አሰላሙ አለይኩም ወረሕመቱላሂ ወበረካቱ ወድና፣ የተከበራችሁ ይም ቤተሰቦች እንዴት ናቸው? ሰላም ናቸው? መተናል መተናል፣ ከስንት ጊዜ በኋላ በጣም ተናፍቃቸዋል። እንዴት ናቸው? ለማናቸው ለቤታድዜሆ ናቸው ሰብስክራይብ በማድረግ ነባረች ደግሞ ላይክ ሼር አድርጋችሁ ተቀላቀሉ። እንዴት ናቸው በጣም ይአች ይ በእርግጥ ተረሰችአለውኝ። እንግዲህ እስኪ ሁለት ወር ከሁለት ወር በኋላ በሮመራን ውስጥ አንድ ሁለት ቪዲዮዎች ሰርቻለሁ። ከዛ በፊት ሰርቼ አላውቅም። የእውነት እጀን ያዘኝ ማለት ነው። በቃ ሞኔም ስለተነሳ ስለነበር ደብሮኝም ነበረ በጣም ጠፍቻለሁ። አሁን እንግዲህ እንዳደስ አበረታትኝ ቪዲዮዬን ሸር በማድረግ እንደውም ቤተሰብ በመሆን ሰብስክራይብ እያረጋችሁ አበረታትኝ። እንኳን ደህና መጣችሁልኝ። እንዴት ናችሁ? ደህና ናችሁ ወይ? እንኳን ሰላም መጣችሁ። ለቤት አዲስ የሆናችሁ ሳብስክራይብ እያደረጋችሁ፣ ነባሮች ደግሞ ላይክ ሼር እያደረጋችሁ ተቀላቀል። እንዴት ናቸው? ደህና ናቸው ወይ ወይ ካም ብያለሁ። ዘጠኝ ሰው ይታየኛል ግን ላይክ አንድም ሰው አይታየ ማለት ነው። ላይክ እያደረጋችሁ የት ናቸው? በጣም ናፍቃችሁኛል። ወደ ቤተሰቦች፣ ለቤት አዲስ የሆናችሁ ሳብስክራይብ እያደረጋችሁ እና ባርሽ ደግሞ ላይክ ሼር እያደረጋችሁ ተቀላቀሉ። ቆይ ግን ግን አንድ ሰው አንድ ሰው አንድ ሰው ቪዲዮ ሰርቶ እሙዬ በሰላም ነው ወይ ጠፋሽ ወይ አንድ ሰው ያለኝ የለም። በጣም አዝናለሁ። በጣም በጣም በጣም

አገር ገባሽ እንዴ ላላችሁ፣ ደግሞ አገር አልገባውም እንሻላህ። ወደ ፊት በአላህ ስብሃነ ወተዓላ ፈቃድ እሱ ከፈቀደ ነው፣ አላህ ከቀደረው ከጻፈልን፣ ድካሜ ሀገራችንን በቃ ለምይት ተስፋ አደርጋለሁ በአላህ ስብሃነ ወተዓላ እገዛና ፈቃድ። ላይክ የለም፣ ላይክ አድርጉ። ወደፊት ሀገር ስገባ ጥሩ ነገር ማየት እንዲሁም ደግሞ ቆንጆ ቆንጆ ቪዲዮዎች እንድደርሳችሁ ከፈለጋችሁ ሰብስክራይብ አድርጋችሁ ተቀላቀሉ። ሰዓቴ ምንም አይነት ሰዓት የለኝም፣ ሰዓቴ እንድሞላልኝ አግዙኝ። ብዙ ከፍዬበታለሁ፣ ብዙ መጽዋት ደክሜበታለሁ፣ ጊዜንም አይኔንም አጥፍቼበታለሁ ማለት ነው። በነገራችን ላይ ሁላችሁም በዚህ አጋጣሚ ይሄን ቪዲዮ እና ይሄን ድምፅ ከሰማችሁት እገዛችሁን እሻለሁ ማለት ነው። አይከፈልበትም። ፕሊስ በላይክ እንዲሁም ቪዲዮ ወይም በማየት ተባበሩኝ ማለት ነው። ቻናሌ በጣም ቀዝቅዛል፣ ታውቃላችሁ። ለብዙ ጊዜ ትቼው ስለነበረ ያው እንግዲህ ዘመዶችም ቤተሰቦችም ጠፍታችኋል፣ መጣ መጣ እያላችሁ እንግዲህ እንዳድስ አበረታቱኝ ማለት ነው።

እሺ፣ እንኳን ሰላም ሰላም መጣችሁ። እኔ ወደ ቤተሰቦች እንትን ለዛሬ አለሁ ለማለት ያክል ነው። አብሽሩን ነገ በአዲስ ቪዲዮ እንገናኛለን። አላማችሁ ብዝት ይበልልኝ። አትጥፉ።